ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት አራት ቀን 2018 ዓ ም የጣና ቴሌቪዥን የአመሻሽ ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመንና እናስደምጣችኋለን። የአማራ ፋኖ ነው የተጋድሎ ውሎ በድል ታጅቦ ቀጥሏል። በጠዋት የተጀመረው የበለሳው ተጋድሎ የብልጽግናውን ምሽግ መስበርና ካምፑን ማፍረስ የተቻለ ሲሆን የፋኖን የውጊ አቅምም በሚገባ ያሳየ እንደነበር ተነግሯል። አፋባ በለሳ ላይ የተቀዳጀው ድል ምን ይመስላል? ሙሉ መረጃውን ትሰሙታላችሁ። አርባ ስድስት የብልጽግናው ሰራዊት አባላት ከጥቅም ውጭ የሆኑበት የአዲስ ቅዳሙ ተጋድሎ ዝርዝር መረጃ ምን ይመስላል? ብልጽግናው ለወራት የተጠቀመበትን ካምፑን ለቆ ወደማያውቀው ተራራ ይሸሸበት የዛሬው የአፋብኃ አጼ ቴዎድሮስ እዝ ተጋድሎ ሙሉ መረጃው በዜናችን የሰናዳ ነው፣ እናስደምጣችኋለን። በራያ ዓላማጣ የሚሆነው ሁሉ አስደናቂም አስጨናቂም ነው። አንዲት ከተማን ሁለት የአማራ ህዝብ ጠላት ኃይሎች ተፋጠውባታል። ወዲህ ደግሞ አንዳንድ እርስ በርሳቸው አቅም ለመንፈታተሽ ቀሚሱን ወይም አንዳቸው የሌላኛቸውን ቀይ መስመር ስለጣሱ ባይታወቅም ከተማዋን የተኩስ መናሪያ አድርጓታል። ትናንት ምሽት ባለማጣ ከተማ የሆነው ምንድን ነው? በህወሓት ታጣቂዎች የታፈኑት ቀውስ ውስጥ አሁናዊ ሁኔታስ ምን ይመስላል? ዜናችን በዝርዝር የሚያስደምጣችሁ መረጃ ነው። በአማራ ህዝብ ላይ ይፋዊ ጦርነት ለመክፈት አሟሙቀ የጨረሰው ህወሓት ውስጣዊ ፈተናው በስቶበታል። ከአዲ ጉዶም የጀመረው የታጣቂዎች አመፅ መቀሌ ገብቶ አንድ ቀን ካደረ በኋላ ጉዞውን ወደ አዲግራት አድርጓል። ዛሬም ዋናው የፌዴራል መንገድ መንገድ በህወሓት ታጣቂዎች ተዘግቶ የዋለ ሲሆን የመቀሌው ጉዳይም እስካሁን እልባት አላገኘም። በዚህ ጉዳይ ህወሓት አጀንዳውን ውጫዊ ለማድረግ ቢጥርም እሳቱን ግን ገፍቶ ሊያርቀው አልቻለም። የታጣቂዎቹ አመፅ ምን ይመስላል? የሰቱ ዜናችን ዝርዝር አዘጋጅቶለታል። ሰዓቱን ጠብቆ ይቀርብላችኋል። ክቡራትና ክቡራን አድማጭ ተመልካቾቻችን እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። የብልጽግናው ካምፕና ካምፕ እና ምሽግ በፋኖ ብርቱ ምትፈረሰም የአማራ ፋኖ ብሔራው ኃይል ደጃዝማች በላይ ዘለቀዝ በማዕከላዊ ጎንደር ደጎማ ከተማ ታላቅ ድል የተቀዳጀበትን ተጋድሎ ማድረጉን አስታወቀም የዞ ዳግማዊ ቴዎድሮስ አምስተኛ ኮር አባል የሆኑ አራት ክፍለ ጦሮች በቅንጅት ያደረጉት ውጊያ በብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራን ያደረሰ መሆኑን የኮሩ ቃል አቀባይ ክፍል አስታውቋል። የደጎማው ተጋድሎ ከጠዋቱ 12 ሰዓት የጀመረ መሆኑን ያስታወሰው ቃል አቀባይ ክፍሉ የጠላትን ካምፕ በአራት አቅጣጫ በመክበብ ምሽጉ ድረስ ሰራዊታችን ገብቶ በጨበጣ ውጊያ ለአስጨራሽ ተጋድሎ በማድረግ ከፍተኛ ድል ተቀዳጅተናል ብለዋል። በዚህ ተጋድሎም ሴጋ አምባጨራ አምባ ዙሪያና ደንጎርሳ የሚገኙ የብልጽግናው ሰራዊት ምሽጎች ፈርሰው ፋኖ ከፍተኛ ድል ተቀዳጅቶባቸዋል። የብልጽግናው ሰራዊትም ከፍተኛ ሰዋዊና ቁሳዊ ኪሳራ የደረሰበት ሲሆን 15 እርምጃ ሲወሰድባቸው፣ 23 ደግሞ ቆስለዋል። በድምሩ 38 የብልጽግና ሰራዊት ከጥቅም ውጭ በሆነበት የደጎማው ተጋርሎ ከማክሰኝት ደጎማና ካርባያ ደጎማ የሚወስዱ ሁለቱንም መንገዶች ዝግ በማድረግ ውጊያው የተካሄደ መሆኑን ቃል አቀባይ ክፍሉ ገልጿል። መንገዶቹ በፋኖ መዘጋታቸውን ተከትሎ የብልጽግናው ሰራዊት ድጋፍ ለመስጠት በከፍተኛ ሁኔታ ችግር ውስጥ እንዲገባ አድርገነዋል በማለት አስታውቋል። የመንገዱ መዘጋት የብልጽግናው ሰራዊት ድጋፍ ሰጪ ኃይል ከማጣቱን ባለፈ የቆሰሉ አባላቱን ወደ ሕክምና ለማድረስ መቸገሩንም ቃል አቀባይ ክፍሉ ጨምሮ ገልጿል። በዚሁ የአፋ ባ ደጃዝማች በላይ ዘለቀ ዝ ተጋድሎ በትናንትናው እለት የብልጽግናው ሰራዊት በስድስት አቅጣጫ ገብቶ ሁለት የዳግማዊ ቴዎድሮስ አምስተኛ ኮር አባል ክፍለ ጦሮችን ለመበተን ያደረገው ሙከራ ፋኖ በወሰደው ፈጣን ምት እቅዱ እንዳይሳካለት መሆኑን አስታውቋል። ውጊያው ከመንዝሮ አርሴማስከ አይባ ደንቀዝ ከፍተኛ ቦታዎችን ያካለለ እንደነበር የገለጸው የኮሩ ቃል አቀባይ ክፍል የጠላት ኃይል ከፍተኛ ወታደራዊና ፖለቲካዊ ኪሳራዎችን አስተናግዶ ተመልሷል። ካዘዞ ካምባ ጊዮርጊስ፣ ከደጎማና ካርባያ ተውጣቶ የመጣው የብልጽግና ሰራዊት ቢመጣም ከፍተኛ ምት በማድረስ ስድስት አባላቱ ላይ እርምጃ ተወስዶባቸዋል ሲል የተጋድሎውን መረጃ አጋርቷል። አፋብኃ ጎጃም ላይ ታላቅ ድል ተቀዳጀ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ሶስተኛ ጎጃም አገው ምድር ክፍለ ጦር አዊ ብሔረሰብ አስተዳደር ቢራ ከተማ አዲስ ቅዳም ታላቅ ድል የተቀዳጀበትን ተጋድሎ አድርጓል በዚህ ተጋድሎ 19 የብልጽግናው ሰራዊት እርምጃ ሲወሰድባቸው 27 ደግሞ ከባድ ጉዳት ማስተናገዳቸው ታውቋል። ታላቁ ድል የተገኘው በሶስተኛ ጎጃም አገምድር ክፍለ ጦር ስር የሚገኘውና ተደጋጋሚ ድሎችን ከሚጎናጸፉት ብርጌዶች አንዱ የሆነው አስራረቃ ኤፍሬ ማጥናፉ ብሪጌድ አባላት ከማርዳው ጀምሮ አዲስ ቅዳም ከተማ በመግባት ባደረጉት የጨበጣ ውጊያ ነው። የአስራረቃ ኤፍሬ ማጥናፉ ብሪጌድ አባላት ባደረጉት ጀግንነትን የተላበሰ የጨበጣ ውጊያ በብልጽግናው ሰራዊት ላይ ከፍተኛ የሰዋዊና ቁሳዊ ኪሳራ አድርሰውበታል። አስር ረቃ የፍሬም አጥናፉ ብሪጌድ አባላት በአዲስ ቅዳም ከተማ የጨበጣ ውጊያ አርባ ስድስት የብልጽግናው ሰራዊት ከጥቅም ውጭ ከማድረጋቸው በተጨማሪ ከ15 በላይ የነፍስ ወከፍ መሳሪያ በፋኖች መግባቱን የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። የብአዴን ከፍተኛ ባለስልጣናትና የብልጽግናው ወታደር አዛዦች ለደህንነት ምቹ ናት ብለው የሚሰባሰቡባት የአዊ ብሔረሰብ አስተዳደር ዞን ስር ከሚገኙት ታላቅ ከተሞች አንዷ የሆነችው አዲስ ቅዳም ዛሬ ማፈጀውን ያስራል ተረጋጋ የፍሬ ማጥናፉ ብሪጌድ በመግባት በአዲስ ቅዳም ስላሴ በአባይ አይን አለም በከብት ገበያና በባታ ቤተክርስቲያን ተብለው በሚጠሩ ቦታዎች ነው ጥቃቱን ያደረሱትም። በተጠቀሱት አካባቢዎች ካምፑን የገነባውን የብልጽግናው ሰራዊት የአፋባ አጼ ቴዎድሮስዝ አባላት ፈጣንና የተቀናጀ እርምጃ በመውሰዳቸው የብልጽግናው ሰራዊት ያጸፋ ምላሽ እንዳይሰጥ አድርገውታል። የፋኖ ፈጣን ምት ራሱን እንደገና አሰባስቦ የአጸፋ ምላሽ መስጠት ያልቻለው የብልጽግናው ሰራዊት ካምፑን ለቆ አድጓሚ ተብሎ ወደ የሚጠራው ተራራ ማፈግፈጉ ታውቋል። ይህ በእንዲህ እንዳለ አስራ ሁለት የባዴ ሚሊሻ አባላት የአፋብኃ አጼ ቴዎድሮስ ሶስተኛ ጎጃም አገው ምድር ክፍለ ጦርን በትላንትናው ዕለት ተቀላቅለዋል። የሚሊሻ አባላቱ ፋኖን ከተቀላቀሉ በኋላ በአማራ ህዝብ የህልውና ትግል እስከ ደም ጠብታቸው ድረስ ለመታገል ቃል ገብተዋል። በብልጽግናው ውስጥ የሚገኙ ወዳጆቻቸውንም ወደ ፋኖ እንዲቀላቀሉ ጥሪ ያቀረቡ ሲሆን ፋኖም ለሚሊሻ የሚያደርገውን ጥሪ አጠናክሮ እንዲቀጥል ጠይቀዋል። ህወሓትና ብልጽግና ባላማጣም ትናንት ምሽት ባላማጣ ከተማ መሃል አደባባይ ላይ በህወሓት ታጣቂዎችና በብልጽግናው ሰራዊት መካከል በተደረገው የተኩስ ልውውጥ ከተማዋ ስትረበሽ ማምሸቷን የጣና ቴሌቪዥን ምንጮች አስታውቀዋል። በተኩስ ልውውጡም የህወሓት ታጣቂዎች አስከሬን መመልከታቸውን የአይን እማኞች ገልጸዋል። ለምሽቱ ተኩስ ምክንያቱ ደግሞ የህወሓት ታጣቂዎች ከዚህ በፊት በተደጋጋሚ ያደርጉት እንደነበረው በከተማው ውስጥ የራያ አማራ ማንነትን ትደግፋላችሁ የተባሉ ሰዎችን አፍነው ለመውሰድ ባደረጉ ያደረጉት ሙከራ በነበረው ጩኸት መሆኑን ገልጸው በስፍራው የነበረው የብልጽግናው መከላከያ ወደ ቦታው ሲያቀና በፓትሮል ላይ እንዳለ በህወሓት ታጣቂዎች እሩምታ ተኩስ ስለተከፈተበት ነው ተኩሱ የተጀመረው ብለዋል። የብልጽግናው ሰራዊት አለማጣ ከተማ ላይ አነስተኛ ቁጥር ያለው ሰራዊት ማስፈሩ የሚታወቅ ሲሆን፣ ከተማዋን ሁለቱ የአማራ ህዝብ ጠላት የሆኑት ብልጽግናና ህወሓት ተፋጠውባት ይገኛሉ። ሆኖም አንዳንድ ጊዜ የህወሓት ታጣቂዎች በብልጽግናው ሰራዊት ላይ አቅም ፍተሻ ለማድረግ አልፎ አልፎ ትንኮሳ ያደርሳሉ። የብልጽግናው ሰራዊት በበኩሉ የኃይል ሚዛኑን አስልቶ ከህዝብ ጎን የተሰለፈ በመምሰል የህወሓትን ጥቃት ለመመከት ነው የሚመርጠው። ትናንት ምሽትም የህወሓት ታጣቂዎች በለመዱት መንገድ የራያ አማራ ማንነት አንቀሳቃሽ የሆኑ ወጣቶችን ለማፈን በሚያደርጉት ጥረት ላይ የብልጽግናው ሰራዊት ከከተማው ወጣቶች ጎን በመሰለፉ የህወሓት ታጣቂዎች የሩምታ ተኩስ ከፍተውበታል። ይህን ተከትሎም የብልጽግናው ሰራዊት በወሰደው የአጸፋ እርምጃ ቁጥራቸው ቀላል የማይባሉ የታጣቂ ቡድኑ አባላት እርምጃ ተወስዱባቸዋል። ሐምሌ አምስት ቀን 2018 ዓ ም ጎንደር ላይ የወልቃይት አማራ ማንነት አስመላሽ ኮሚቴ ሰብሳቢ የነበሩትን ኮሎኔል ደመቀ ዘውዱን አፍነው ለመውሰድ ከፍተኛ ቁጥር ያለው ሰራዊት ወደ ኮሎኔሉ መኖሪያ ሌሊት መላካቸው ይታወሳል። በጎንደር እንዳደረጉት ሁሉ በራያ አላማጣም በተመሳሳይ ከምሽቱ ሶስት ሰዓት ላይ የራያ አማራ ማንነት አስመላሽ ናቸው ያሏቸውን ግለሰቦች አፍነው ለመውሰድ ትናንት ምሽት ሙከራ አድርገው ነበር። በዚህ የአፍኖ መውሰድ ሙከራቸው በአካባቢው የተፈጠረውን ጩኸት ተከትሎ በፓትሮል ሲዞሩ የነበሩ የብልጽ የተገነው ሰራዊት አባላት የተፈጠረውን ችግር ሲጠይቁ እናንተ ምን አገባችሁ በሚል የህወሓት ታጣቂዎች ተኩስ ከፈቱባቸው። የብልጽግናው ሰራዊት በከፈተው ያጸፋ ተኩስ የተነሳም ከተማዋ ለተከታታይ ዘጠና ደቂቃዎች በተኩስ ስትና ጣምሽታለች። በዚህም በአካባቢው የህወሓት ታጣቂ ቡድን ከፍተኛ አዛዥ የሆኑት ኮሎኔል ተክላይ ሳሉ በተኩሱ ህይወታቸው ሲያልፍ፣ ሌሎችም ከፍተኛና መካከለኛ የህወሓት ታጣቂ ቡድን አዋጊዎች ከባድ ጉዳት አስተናግደዋል ሲሉ የከተማዋ ነዋሪዎች ተናግረዋል። ከእነዚህ ውስጥም ሁለቱ በከባድ ሁኔታ ቆስለው ሆስፒታል መግባታቸውን ምንጮቻችን ጨምረው ገልጸዋል። የአካባቢው ነዋሪዎች አክለው ሲሆኑም በትናንትና እለት የነበረው ተኩስ ከዚህ በፊቱ የተለየ ነው። ከተኩሱ ስፋት የተነሳ ህዝቡ ተጨንቆ ነበር ያመሸው፣ ብለዋል። ከትናንት በስቲያ ጥቅምት ሁለት ቀን 2018 ዓ ም ሁለት የቤተ ክርስቲያን አገልጋይ ካህናት በዚሁ የህወሃት ታጣቂ ቡድን ታፍነው መወሰዳቸውን የገለጹት የከተማዋ ነዋሪዎች፣ ካህናቱ የታፈኑበትን ምክንያት ምንጮች ሲገልጹም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስር የሚተዳደሩ አድባራትን የህወሃት የሃይማኖት ክንፍ ለሆነው መንበረ ሰላማ እንዲያስረክቡ ሲያዟቸው ፈቃደኛ ባለመሆናቸው ነው ነው ሲሉ ተናግረዋል። በህወሓት ታጣቂዎች ታፍነው የተወሰዱት ካህናት ቄስ ፈንታይና መርጌታ የማነ እንደሚባሉ ምንጮቻችን ገልጸዋል። የህወሓት ታጣቂዎች ከአላማጣ ከተማ አውጥተው የት እንዳደረሷቸው እስካሁን እንዳልታወቀም ምንጮቻችን አክለው ተናግረዋል። ትናንት ምሽት የነበረውን የተኩስ ልውውጥ ተከትሎ አላማጣ ከተማ ዛሬም በብልጽግናው ሰራዊትና በህወሓት ታጣቂዎች መካከል ከፍተኛ ውጥረት ነግሶ እንደዋለ መሆኑን የከተማዋ ነዋሪዎች ተናግረዋል። ከአዲግራት ወደ መቀሌ የሚያስገባው መንገድ ተዘጋም። የህወሓት ታጣቂ ኃይል የሚያደርገውን ተቃውሞና መጽ ዛሬም ቀጥሎ ከአዲግራት ወደ መቀሌ የሚወስደውን ዋና መንገድ ሁለት ቦታ ላይ ዘግቶ ውሏል። የህወሓት ታጣቂዎች ዛሬ ባደረጉት የተቃውሞ ሰልፍ አጉላ እና ጉርመዶ በተባሉ ሁለት ቦታዎች ላይ ዋናውን የፌዴራል መንገድ ዘግተውትለዋል። የታጣቂ ቡድኑ አባላት ተቃውሞ ያነሱት ደሞዝና ጥቅማጥቅም አልተከፈለንም በማለት ሲሆን ለእኛ ለሰራዊቱ የማይሆን አስተዳደር ለሌላው የትግራይ ህዝብ አይሆንም ሲሉም ቁጣቸውን ገልጸዋል። ትናንት በመቀሌ ከተማ ከጧት እስከ ምሽት አርሚ 22 የሚባለው የታጣቂዎች ቡድን አባላት የተቃውሞ ሰልፍ ያደረገ ሲሆን የጊዜያዊ አስተዳደሩ ፕሬዚዳንት ጄኔራል ታደሰ ወረደ እንዲያነጋግሯቸው በጠየቁበት ሰዓት ጄኔራሉ ፈቃደኛ ባለመሆናቸው አሉላ አባ ነጋ አውሮፕላን ማረፊያ መንገድን መዝጋታቸው ይታወሳል። መንገዱ ከተዘጋ በኋላ ጄኔራሉ ከታጣቂ ቡድኑ ተወካዮች ጋር ውይይት እንዲያደርጉ በህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል አማካኝነት ትእዛዝ ተሰጥቷቸው ጄኔራሉም ከክልሉ ታጣቂ ቡድን ወታደራዊ አዛዦች ጋር ሆነው ከታጣቂ ቡድኑ አባላት ጋር ውይይት አድርገው ነበር። ሆኖም የሁለቱ አካላት ውይይት ይፋ ከመሆኑና ለተፈጻሚነቱም ውሳኔው ሳይታወቅ ህወሓት በምሽት የታጣቂ ቡድኑን አዛዦችና ሰልፉን ያስተባበሩትን እያሳደደ ማሰሩን ለፓርቲው ቅርበት ያላቸው ሚዲያዎች ዘግበዋል። መቀሌ በዚህ መልኩ ባልተረጋጋችበት ሰዓት ዛሬ ደግሞ ምስራቃዊ ትግራይ ተብሎ በሚጠራው አጋመ ቀጠና የሚገኘው የህወሓት ታጣቂ ቡድን አመፁን ተቀላቅሎ ዋናውን የፌዴራል መንገድ ሁለት ቦታ ላይ መዝጋቱ ተሰምቷል። ባሳለፍነው ቅዳሜ ዕለት ከመቀሌ በደቡብ አቅጣጫ በምትገኘው አዲጉዶም የሰፈረው ይኸው የህወሓት ታጣቂ ኃይል በተመሳሳይ የጥቅማ ጥቅም ጥያቄ በማንሳት መንገድ ዘግቶ መዋሉ አይዘነጋም ይህም የታጣቂ ቡድኑ ዓመፅ በአንድ ሳምንት ለሶስተኛ ጊዜ መሆኑ ነው የታጣቂዎቹን አመፅ ተከትሎ ህወሓት ትናንት ምሽት በወጣው መግለጫ አመፅ እንዲነሳብኝ ያደረገው የፌዴራል መንግስቱና ከአዲው ቡድን ነው በማለት ነበር የገለጸው ህወሓት ከአዲው ቡድን የሚለው የብልጽግናው ሊቀመንበር አማካሪ የሆኑትን አቶ ጌታቸው ረዳንና እሳቸው የሚመሩትን ኃይል ነው በአማካይ በቀን ሰማንያ የህወሓት ታጣቂዎች ወደ ሀራ መሬት ታጣቂ ቡድን እየኮበለሉ እንደሚገቡ በተደጋጋሚ የተገለጸ ሲሆን ለዚህ የታጣቂዎቹ ኩብለ ላይ የሚያቀርቡት ሁለት ምክንያቶች ነው። በተለይም የህወሓትና የኤርትራው መንግስት ባለስልጣናት ያዋቀሩት ጽምዶ የሚባለው ጥምረት ገዳያችን ከሆነው የኤርትራ መንግስት ጋር የሚደረግ ግንኙነት በልጆቻችን ሞት ላይ መሳለቅ ነው ሲሉ የትግራይ ወላጆች ለታጣቂ ልጆቻቸው በመንገራቸው እና የህወሓት ቡድን የለየለት አፋይ ስለሆነ አንጻራዊ ነጻነት ወዳለው የሀራ መሬት ታጣቂ መግባቱ የተሻለ መሆኑን ይናገራሉ። የስምረት ፓርቲ አመራሮችና የሀራ መሬት ታጣቂ ቡድን መሪዎች በበኩላቸው የህወሀት ታጣቂዎች መደበኛ ደመወዛቸውን ጨምሮ የትኛውንም ጥቅማጥቅም ስለማያገኙ በችግር ላይ ናቸው፣ በቅርቡም በህወሀት መሪዎች ላይ ማመጻቸው አይቀርም ሲሉ በሚዲያ በግልጽ ሲናገሩ ሰንብተዋል። የክልሉ ጊዜው አስተዳደር ከፌዴራል መንግስቱ ከፍተኛ በጀት ይሰጠዋል። የክልሉን ታጣቂ ቡድን የሚመሩት ደግሞ ጄኔራል ታደሰ ወረደ ናቸው። ይህም ማለት በአማራ ህዝብ ላይ ጦርነት ለመክፈት ህወሀት ለሚያሰለ የሚያሰለጥነው ታጣቂ ቀለብና ሎጂስቲክ የሚያቀርብለት የኦህዴድ ብልጽግና መንግስት ነው ማለት ነው ሲሉ የፖለቲካ ተንታኞች ይናገራሉ። ይህን ሀሳብ የሚቀበሉት የቀድሞው የትግራይ ክልል ጊዜያዊ አስተዳደር አማካሪው አቶ አሰፋ አብርሃ በበኩላቸው ህወሓትን በጀት የሚሰጠው የፌዴራል መንግስቱ ነው ማለታቸው ይታወሳል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን ያመሻሹ የጣና ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።